መቼም የመጣችሁት ለማረፍ ነውና የመጣችሁት ለመፈወስ ነውና። አንዳንድ ጊዜ እንዲሁ ሳስብ ለዚህ ሕዝብ ምን አይነት መልእክት ብናስተላልፍ ነው ይህ ሕዝብ ሊያርፍ የሚችለው ያለበት እሱ ሁኔታ ምን ይመስላል ከተብሎ ከሁኔታው አንጻር ማሰብ ይጠበቅባችኋልና እኔ ግን ማረፍ የሚገባችሁና እርጋታ የሚያስፈልጋችሁ በጣም መስከን የሚያስፈልጋችሁ ምእመናን መስላችሁ ስለታያችሁኝ በምሳሌ አንድ ቁጥር ሰላሳ ሶስት ላይ ያለውን ኃይለ ቃል እንደመነሻ አድርጌ በዛ እንነጋገራለን። እግዚአብሔር ከሁላችን ጋር ይሁን። ቃሉ እንደዚህ ይላል፣ የሚሰማኝ በሉስቴ የሚሰማኝ በእርጋታ ይቀመጣል፣ በእርጋታ ይቀመጣል ከመከራ ስጋትም ያርፋል። ድምጻችሁ አይሰማኝ? የሚሰማኝ የሚሰማኝ በእርጋታ ይቀመጣል ከመከራ ስጋትም ያርፋል። ስለዚህ መከራን መሸሽ ትፈልጋላችሁ አይደል? ግን ከመከራ ሸሽታችሁ አምልጣችሁ ማረፍ ትፈልጋላችሁ አይደለም። መልእክቱ ምንድን ነው? እግዚአብሔርን መስማት ነው። እግዚአብሔርን ስንሰማ ደግሞ መጨረሻው ምንድ ነው? በሱ ማረፍ ማለት ነው። የሚሰማኝ በምን ይቀመጣል ነው? በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። ምክንያቱም እግዚአብሔር የሚያሳርፍ አምላክ ስለሆነ፣ እግዚአብሔር በአውሎ መካከል፣ በወጀቡ መካከል፣ በማይበሉ መካከል መንገድ ያለው አምላክ ማሻገርና ማሳረፍ የሚችል አምላክ ስለሆነ በዚህ በማይሰበረውና ጽኑ አለት በሆነው የዘላለም እረፍታችን በሆነው ከማይበሉ ማምለጫችን የሕይወታችን ወደብ በሆነው በእርሱ ማረፍ ነውና በእርሱ እንድታርፉ ነው የምነግራቸው። በሌላ በምንም ነገር ማረፍ አንችልም። በስልጣን ማረፍ አይቻልም። በገንዘብ ማረፍ አይቻልም። በሁኔታዎች ሁሉ ማረፍ አይቻልም። ሁኔታዎች ሁሉ ተለዋዋጮች ናቸው። የምናርፈው በማይለወጠው ጽኑ በሆነው በዘላለም አባታችን ነውና እሱን አውቁ። በእርጋታ መቀመጥ ነው። እናንተ የምትቸኩሉ፣ እናንተ ማረፍ የተሳናችሁ ሁሉ እንድታርፉ ነው። በማቴዎስ ወንጌል ምዕራፍ 8 ቁጥር ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ፣ ብዙዎቻችን ይመስለናል እንጂ በእግዚአብሔር አይን በጣም ሸክም ያጎበጠን የደከምን መራመድ ያቃተን በጽድቅ ጉዳይ አንድ ስንዝር መራመድ ያቃተን በስጋ የበረታን በመንፈስ የደከምን የዚህ ዓለም ውጣውረድ አንቆ የያዘን ብዙዎች ነንና እግዚአብሔር ይፍታል። እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ ይላል። የሚጠራን አባታችን፣ ከስቃያችን ከህመማችን፣ ከደዌያችን፣ ከልዩ ልዩ ውጣ ውረድ ሁሉ ሊያሳርፈን ነው የሚጠራን። ክብርና ምስጋና ለሱ ይሁን። የጠራን ሊያሳርፈን ነው። እግዚአብሔር ሊያሰቃየን አይደለም። አንዳንድ ጊዜ መስቀሉን ስናስብ በጣም በጥንቃቄ ማሰብ አለበት። እግዚአብሔር አምጥቶ የሆነ ጉድጓድ ውስጥ የሆነ ጥልቅ ውስጥ ከቶ ከላይ ሆኖ በልጆቹ ህመምና ስቃይ የሚስቅ አባት አይደለም ያለን። በድካማችን የሚራራልን ሊቀ ካህናት ነው ይላል። በድካማችን የሚራራልን ህመማችንን የሚያውቅ ቁስላችንን የሚያውቅ ታሞ ህመማችንን ያየ ታስሮ መታሰርን የሚያውቅ አባት ነው ያለን። ለልጆቹ የታሰረ አባት ስለኔና ስለእናንተ ስለልጆቹ የተገረፈ አባት በመገረፉ ቁስል ተፈወሳችሁ ኮ ነው የሚለው ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ሁለት ሃያ አምስት ላይ በመገረፉ ቁስል ተፈወሳችሁ። አባ አባ ተገርፎ አባ አባት ብለን የምንጮህበትን የልጅነት መንፈስ የሰጠን እሱ ተገርፎ እሱ ቆስሎ እሱ ስለኔና ስለእናንተ እርቃኑን ሆኖ እጅ እግሮቹ ተቸንክረው በመስቀል ላይ ሆኖ አክሊለ ሦክ ደፍቶ ስለኛ ድሃ ሆኖ የዘላለም ባለጸጋ የሆነው እኛን ወደ ብልጽግና ያመጣን ዘንድ ነው ይላል። እኛ ባለ ጸጎች ነው ዘንድ እሱ ድሃ ሆነ። ክብርና ምስጋና ለሱ ይሁን እና የመጣ ነው እና የመጣ ነው። በዚህ እንድናርፍ ነው። በተሰራልን እንድናርፍ ነው። በተደረገልን እንድናርፍ ነው። በመስቀሉ ስራ እንድናርፍ ነው። በዚህ ያላረፈ በምንም ሊያርፍ አይችልም። በክርስቶስ መስቀል፣ በክርስቶስ ግርፋት፣ በክርስቶስ ቁስል፣ በክርስቶስ ድካም፣ በክርስቶስ ቅራኔ የቅራኔውን አቀበት መውጣት ያላረፈ ሌላ ማረፊያ የለም። እግዚአብሔር አንድ ማረፊያ ሰጥቶናል። እግዚአብሔር ልጆቹን በብዙ መንገድ ለማሳረፍ በብዙ መንገድ መጥቶ ነበር፣ ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ አንድ ላይ እግዚአብሔር በብዙ መንገድ ተናገረን፣ በነቢያትም በሌላም በሌላም ልጆቹ ግን ሊያርፉ አልቻሉ። ለዘላለም ግን እረፍት ሆኖ የወጣው ለዘላለም ልጆቹን ሊያሳርፍ የመጣው የእግዚአብሔር ልጅ አንድ ልጅ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተወለደው በድንገል ማርያም ክንድ የታቀፈው በጀርባ የታዘለው እሱ ግን ሁሉን አዝሎ የሚኖር ሁሉን አቅፎ የሚኖር ሁሉን የሚሸከም ሁሉን ማድረግ የሚችል የዘላለም ጌታ የዘላለም አባት ነውና እሱ ፈጣሪያችን ብቻ ሳይሆን አባታችንም ነውና ሲደክመን የሚያቅፈን ብድግ አድርጎ በትከሻው የሚሸከመን ከመቶ በጎች አንዱ ቢጠፋበት ዘጠና ዘጠኙን በበረሃ ትቶ የጠፋበትን ፈልጎ በትከሻው የማይሸከው ማን አለ ይላልና ከበጎቹ መካከል እኛ ብንጠፋ እኛን በጎቹን ፈልጎ ወደ ዘላለም እረፍት የመለሰን እሱ አባታችን ነውና፣ አባባ ሆይ ተመስገን። ክብርና ምስጋና ላንተ ይሆን፣ ፈልገህን ስላገኝ። አዎ ይሄ ውለታ ስላለብን፣ ይሄ የፍቅር ዕዳ ስላለብን ይሄን ለመክፈል ነው የተገኘ ነው። አልተደረገልኝም እንዳትሉ፣ በበርበሬና በሽሮ በጠቃቅን በሽርፍራፊ ነገር እንዳትወቅሱት። የእኛ ጌታ በማይረባ ነገር የሚወቀስ አምላክ አይደለም፣ ሕይወቱን የሰጠን አምላክ ነው። ታዲያ ሕይወቱን የሰጠን ጠቃቅን ነገር ቋጠሮዎችን ለእኛ ይነሳናል እንዴ? ሽርፍራፊ ነገሮችን ለእኛ ይነሳናል እንዴ? ሁሉን የፈጠረ ሁሉ በእጁ የሆነ የሁሉ መገኛ የሆነ እግዚአብሔር አምላክ ሁሉን ያደረገልን ታዲያ የምንሳንና ነው? እግዚአብሔር ልጁን ከመስጠት በላይ ምን ሊሰጠን ይችላል? እስቲ በእርጋታ ለመቀመጥ እንስማው። ጆሮቻችን ይከፈቱ፣ መንፈሳውያን ጆሮቻችን ይከፈቱ። እግዚአብሔር የሚናገረውን ለመስማት እናድመጥ። ምክንያቱም እግዚአብሔር አብ ከሰማይ ሆኖ የምወደው ልጄ እርሱ ነውና እርሱን ስሙት አለ። እግዚአብሔርን መስማት እረፍት ስለሆነ ልጁን መስማት እረፍት ስለሆነ በልጁ ላይ ማመጽ ደግሞ የዘላለም ፍርድና ቅጣት ስለሆነ ልጁን እንድንሰማ የተዘጋውን ይክፈትልን። የእግዚአብሔር አብን ልጅ እንድንሰማ እግዚአብሔር ይርዳል፣ እግዚአብሔር ይርዳል። እሱን መስማት እሱ እግዚአብሔር የፈቀደለት ሰው ብቻ ነው ልጁን ሊሰማ የሚችለው። ስለዚህ የምወደው ልጄ እርሱ ነው አለ። እግዚአብሔር የወደደውን እንስማ፣ እግዚአብሔር የጠላውን የጠላውን አንስማ። እግዚአብሔር የሚወደው የእግዚአብሔር ፍጹም ፍቅር ፍጹም ፍቅሩ የተገለጠበት እውነተኛው የሆነ የእግዚአብሔር ልጅ ኢየሱስ ክርስቶስ የዲያብሎስን ስራ ሊያፈርስ የተገለጠ የክርስቲያኖች ሁሉ ጆሮ ወደሱ የሚያዘነብልለት እውነተኛው ልጅ መጥቷልና እርሱን ስሙት አለ። እርሱ ሲናገር እኛ ምን እናድርግ? እኛ እንስማ። በዮርዳኖስም ተገኝቶ አብ ይሄንን ነው የደገመው፣ በደብረ ታቦር ያለውን በዮርዳኖስም ደገመው፣ የምወደው ልጄ እርሱ ነውና እርሱን ስሙት አለ። ዓለም ከዚህ ካለችበት ውካታና ጫጫታ ግርግር ለመውጣት መድኃኒቱ እርሱ ነው የእግዚአብሔር ልጅ ህሙማን ሁሉ ባለመድኃኒቱን ይፈልጉታል እንደተባለው ባለመድኃኒት ሆኖ ወደ ዓለም የመጣ ህመምተኞችን ሁሉ የሚያሳርፍ የሚያክም የነብስም የስጋም መድኃኒት እርሱ ነው ከወደቅንበት የመውደቃ የትንሣኤያችን ምልክት ብቻ ሳይሆን ትንሣኤያችን የሆነ ህይወታችን የሆነ እሱ ነው የሚያምንብኝ ቢሞት እንኳን ህያው ይሆናል ብሏልና፣ ከሞቱ ማንነቶቻችን ሁሉ ነቅተን በእግሮቻችን የምንቆመው የምንበረታው በእርሱ ነውና የዘላለም ትንሣኤያችን ስለሆነ ክብርና መስጋና የድረሰው። እኛ እዚህ ያለን ሰዎች የተደረገልን ሰዎች ነን፣ የተደረገብን አይደለንም። የተደረገልን እንዳታጉረመርሞ እንደኛ የተደረገለት እንደኛ ዋጋ የተከፈለለት እንደኛ የተወደደ እንደኛ በእግዚአብሔር እቅፍ የተያዘ የለም። እግዚአብሔር የወደደውን የሰጠን፣ እግዚአብሔር የመጨረሻውን ነው የሰጠን። በመጨረሻው በመልእክተኞች ሁሉ መልእክተኛ፣ በመልእክት ሁሉ የመጨረሻው መልእክት ነው የወደደን። እግዚአብሔር አንድ ልጁን አሳልፎ በመስጠት በልጁ በኩል ባርኮናል፣ ቀድሶናል። በሰማያዊ ስፍራ በመንፈሳዊ በረከት በክርስቶስ ኢየሱስ የባረከን የሚለው በሰማያዊ ስፍራ እኮ ነው የሚለው በምድሩ ብቻ ይመስላችኋል? እንደ በሰማያዊ ስፍራ በመንፈሳዊ በረከት ይላል። በክርስቶስ ኢየሱስ እግዚአብሔር አብ ባርኮናል፣ ቀድሶናል። ክብርና ምስጋና ይድረሰው። መነሻዬ ላይ መነሻዬ ላይ የሚሰማኝ ይላል። የሚሰማኝ ሁለቱን እትማማቾች እግዚአብሔርን ስለመስማት ማርያምና ማርታን በሉቃስ ወንጌል ምዕራፍ 10 ከቁጥር 40 ጀምራችሁ አነቡ ታገኛቸዋላችሁ። ሁለቱ እትማማቾች በአንድ ስፍራ ሆነው ነገር ግን ሁለቱ የተለያዩ ነበሩ። አሁን እኔ ሳስተምር የእግዚአብሔርን ቃል ከልብ ሆኖ የሚሰማ አለ በፍጹም ደግሞ የማይሰማ ሰው አለ። ዓለም በሁለት የተከፈለች ስለሆነች ዝም ብለው በሚዋከቡ ግራ በተጋቡና፣ በጣም በሚያስተውሉ ጥበበኞች የእግዚአብሔርን ቃል ከልብ ሆነው በሚሰሙ በሁለቱ የተከፈለች ነች። ማርያምና ማርታ። ማርያም በኢየሱስ እግር ስር ቁጭ ብላ ቃሉን የምትማር ነች። ቁጭ ብላ የምትማር ኢየሱስ የሚለውን የምትሰማ ጆሮዋን ለኢየሱስ የሰጠች ኢየሱስም ወደ ቤታቸው ሄደ ተቀመጠ ይላል ማርያም ግን በኢየሱስ እግር አጠገብ ቁጭ ብላ የሚለውን ሁሉ ትሰማ ነበር ይላል እንድትሰሙ እግዚአብሔር በሩን ይክፈትላችሁ ማርታ ግን ስራ ስለበዛባት ስለባተለች ጊዜ ስላጣች ምግብ ታዘጋጅ ነበርና እንግዳ ወደ ቤታቸው መጥቷልና ጎንበስ ቀና እያለች የእግዚአብሔርን ቃል ከመስማት ከእግዚአብሔር የመጣውን ከመቀበል ይልቅ የራሷ የሆነውን ነገር ለማቅረብ ጎንበስ ቀና እያለች ነበረ። ነገር ግን የሚቀድመው የእግዚአብሔር ቃል ነው። ሰው እንደ እግዚአብሔር ቃል እኮ መኖር ቢጀምር ምንም ችግር የለም። ይሄ ሁሉ ብጥብጥ የምታዩት እንደ እግዚአብሔር ቃል ያለመኖር ነው። ይሄ ሁሉ ክፍፍል፣ ይሄ ሁሉ ዘረኝነት፣ ይሄ ሁሉ ጥላቻ፣ ይሄ ሁሉ እንብድና፣ ይሄ ሁሉ ሽፍትነት፣ ምንም እኮ ሌላ የለው መስጢሩ እንደ ቃሉ ያለመኖር ነው። እግዚአብሔርን አልሰማ ያለ ትውልድ ደግሞ እንደተበጠበጠ ይኖራል እንደ ታመሰ ይኖራል። እግዚአብሔርን እምቢ ያለ ህዝብ እግዚአብሔር እምቢ እንዳለው ይኖራል። ሌላ ምንም ችግር የለም። በዚህ በድህነት፣ በዚህ ውጣውረድ፣ በዚህ አልሞላ ባለ ማንነት እንዲህ መከራ የምናየው ምስጢሩ ሌላ አይደለም፣ እግዚአብሔርን ያለ መስማት ነው። እግዚአብሔርን ስንሰማ ሁሉም ወደኛ ይመጣል። ሰማይ ወደኛ ይመጣል። ምድር ማኅፀኗን ከፍታ የደበቀችውን ሁሉ ለእኛ መዘርገፍ ትጀምራለች። የሰማይን ድምፅ መስማት እንጀምራለን። ከላይ ድምፅ ይመጣል። የታችኛው በሰማነው ድምፅ ስናዝ የታችኛው ሁሉ ይታዘዛል ማለት ነው። እግዚአብሔርን አልሰማ ያለ ትውልድ የሚሰማው ያገኘው። ስለዚህ ማርያም ልባዊት ነች። የጌታን ቃል ትወዳለች፣ የእግዚአብሔርን ቃል ትወዳለች። ምክንያቱም መጽሐፍ እንደሚናገረው ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በዓለት ላይ እየሰራ ልባም ሰውን ይመስላል ይላል። መንፈሳዊነት ክርስትና የሚመሰረተው በእግዚአብሔር ቃል ላይ ነው። በዘልማድ አይደለም። አንዳንዶች በልምድ የሚኖሩ አሉ። በልምድ መጥተው የሚሄዱ አሉ። በልምድ የሚኖሩ አሉ። በልምድ የሚጸልዩ አሉ። በልምድ እንደ ሁሉንም የሚያረጉ አሉ። እሱ አይደለም መንፈሳዊነት፣ እሱ አይደለም እውነተኛው ክርስትና። ክርስትና እንደ እግዚአብሔር ቃል የጀመሩ ሰዎች ናቸው። እንደ እግዚአብሔር ቃል ጀምረው የተራመዱ የፈጸሙ ናቸው። እግዚአብሔር በቃሉ በኩል ነግሮናል። ሌላ የምንፈጥረው ነገር የለም። ይኸውና ስለ ቅድስና ስለ ጽድቅ ስለ ጾም፣ ስለ ጸሎት፣ ስለ ምጽዋት፣ ስለ አስራት በትሉ፣ ስለ ሁሉም እግዚአብሔር በመጽሐፉ ሰጥቶናል። ያጎደለን ነገር የለም ግን ወንድ ጠፋ፣ የሚያነብ ጠፋ፣ እግዚአብሔርን የሚሰማ ጠፋ። ይሄንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል ማቴዎስ 7:24 ላይ። ይሄንን ቃሌን ሰምቶ እስቲ ለእግዚአብሔር ቃል ጊዜ የሰጣችሁ እውነት ሰተናል ረጅሙን ጊዜ ለምንድን ነው የሰጠነው? ለመብልና ለመጠጥ ለጫወታና ለፈንጠዝያ የሰጠነውን ጊዜ ሩቡን ለእግዚአብሔር ቃል ሰጥተናል። እውነት አስራ አንድ ሰዓት ላይ የሚናፍቀን ወደ ደጁ ነው። የእግዚአብሔርን ቃል ወደ መስማት ነው። ወደ ቤታችን ስንገባ የእግዚአብሔርን ቃል ገልጦ ማንበብ ነው ደስ የሚለን ወይስ ሌላውንም? አሁን እኮ በብዙ ነገር ታስረናል። እግዚአብሔር ከታሰርንበት ይፍታን። ይህንን ቃሌን ሰምቶ አለ ይህንን ቃሌን ሰምቶ የሚያደርገው፣ ክርስትና የመርህ ሕይወት ነው። በዘፈቀደ የሚኖሩት አይደለም። ያለ መርህ የሚመላለሱበት አይደለም። ክርስትና እንዳልኳችሁ የመርህ ሕይወት ነው። የተሰመረ ነው። ከመስመሩ ማለፍ አችልም። ሐዲድ ብለው ሰደው፣ ከሐዲዱ ብትወጣ ምን እንደሚገጥም አስበው። ስለዚህ ባቡሩ ሐዲዱን ጠብቆ መሄድ አለበት። ሐዲዱን የሳተ ባቡር ምን እንደሚሆን እናንተ አላብራራላችሁም ስለዚህ ክርስትና ህግ አለው የትራፊክ ህግ አለው እንዴት መመላለስ እንዳለብን ህግ አለው ዝም ብለን በዘፈቀድ የምንኖረው አይደለም ለዚህ ነው ይህንን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል አለ ምክንያቱም ቤቱን የሚያጸናው መሰረቱ ስለሆነ ብርቱ የሆኑ ሰዎች መሰረቱን በደንብ አጥልቀው ቆፍረው በአግባቡ የሚሰሩ ሰዎች የጸና ቤት ይኖራቸዋል። እንደሆነ ነገር አድርገው የሰሩ ሰዎች ደግሞ የሚገጥማቸው ይገጥማቸዋል ማለት ነው። ስለዚህ ያንን ይመስላል። ንፋስም ነፈሰ፣ ጎርፍም ጎረፈ፣ ዝናብም ዘነበ፣ ያንን ቤት ገፋው፣ ቤቱ በዓለት ላይ ስለተመሰረተ አልወደቀም። ይህንን ቃሌን ሰምቶ የማያደርገው አለ። የሚሰሙ ብቻ አይደለም፣ የሚያደርጉ ናቸው ይላል። ጻድቃን ማለት ነው የሰሙትን ወደ ተግባር የሚቀይሩ ናቸው ጻድቃን የሚባሉት። መስማት በራሱ ጻድቅ አያሰኝም። የሰማነውን ወደ ህይወት አካላ ሲዘን ማሳየት አለብን። በምድር ላይ የሰማነውን ነገር በህይወት መግለጽ መቻል አለብን። እና ሰምቶ የማያደርገው ሰው ደግሞ ቤቱን ባሸዋ ላይ የሰራ ልባም ሰውን ይመስላል። ዝናብም ዘነበ፣ ነፋስም ነፈሰ፣ ጎርፍም ጎረፈ። ያንም ቤት ገፋው። በምን ላይ ስለተመሰረተ? በአሸዋ ላይ። ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል ብለዋልና፣ ስለዚህ ያንም ቤት መታው፣ ቤቱን በአሸዋ ላይ ስለተመሰረተ ወደቀ፣ አወዳደቁም የከፋ ሆነ ይላል። የብዙ ሰዎች የሚያረገርግ ቤት ነው ያላቸው፣ በአሸዋ ላይ የተሰራ አንድ ቀን ይወድቃል ብለው የሚጠብቁ እግዚአብሔር በአሸዋ ላይ ለሰራ ነው ቤት ዋስትና አይሰጠንም። ምክንያቱም እኛ እንደፈለግነው በአሸዋ ላይ ለሰራ ነው ቤት ፍርስርሱ ቢወጣ እግዚአብሔር ለዚህ ዋስትና አይሰጠንም። ምክንያቱም የሀገሪቱ ሕገ መንግስት የሚያዘው የሰማዩ ሕገ መንግስት የሚያዘው በአለት ላይ እንድንሰራ ነው። ይሄ አለቱ ደግሞ የእግዚአብሔር ቃል ነው። አንተ ጴጥሮስ አንተ አለትነ በአንተ አለትነት ቤተክርስቲያን ይሰራለው ነው አንተ በምትናገረው አንተ በምትሰብከው ወንጌል አንተ በምትጽፈው ወንጌል ቤተክርስቲያኔን መሰረታት አለው ነው ወንጌል ቤተክርስቲያን በወንጌል የተመሰረተችው። ክርስቲያን በወንጌል ይኖራል፣ እንደ ወንጌል ይኖራል። ማንም በእግዚአብሔር ያለ ቢኖር እንደ እግዚአብሔር ቃል ይናገራል፣ እንደ እግዚአብሔር ቃል ይሰራል ማለት ነው። ስለዚህ በእግዚአብሔር ቃል ማይቀፍስ ይኖራል ማይቀፍ አለው ህግ አለ ማለት ነው። ህግ አለ ማለት ነው። ህግ አለ በዛ ውስጥ እንድንኖር ነው እግዚአብሔር የሚፈልገው። ይሄ ነው የእግዚአብሔርን ቃል መስማት ማለት። እግዚአብሔር በቃሉ በኩል ተናግሮናል። እግዚአብሔር በቃሉ በኩል ያልተናገረው ሰው የለም። ግን እግዚአብሔር መስማት የሚፈልግ ሰው የለም። ምክንያቱም እግዚአብሔር የሚለውን ሁላችንም እንሰማለን፣ ወደ መቅደሱ እንመጣለን። እግዚአብሔር ግን ምን ሰጥቶኛል? እግዚአብሔር ለኔ በምን መልኩ እንድኖር ነው እንዴት እንድጓዝ ነው ቤትኛው የህግ ማይቀፍ እንድመላለስ የሚለውም ብዙም ትኩረት አንሰጠው። ስለዚህ ልማዳዊ የሆነ ህይወት እንኖራለን ማለት ነው። እንተኛለን፣ እንነሳለን፣ እንመላለሳለን። እግዚአብሔር ማስተዋሉን ይስተሰል። የሚሰማኝ በእርጋታ ይቀመጣል። እግዚአብሔርን ዋናው የምንሰማበት መንገድ ለማንም ሳይሆን ለራሳችን ሰላም ለራሳችን እረፍት ለህይወታችን መሳካ ስንል ነው የምትሰማው። ምክንያቱም እግዚአብሔር የማትሰማ ነፍስ ልታርፍ አትችልም። እግዚአብሔር በቃሉን የሚያሳርፈው ልጆቹ የእግዚአብሔር ቃል ህይወት ነው። የእግዚአብሔር ቃል እረፍት ነው። የእግዚአብሔር ቃል በቃ የተጠማችን ነፍስ የሚያርካ የዘላለም የህይወት ውሃ ነው የእግዚአብሔር ቃል። ስለዚህ ይህን ቃሉን መስማት ማለት በቃሉ ማረፍ ነው። እግዚአብሔርም በዛ ውስጥ እናገኘዋለን። እግዚአብሔር ቃሉን ሰምቶ ሰጥቶናል፣ ድምፁም በቃሉ በኩል ልኮልናል። እሱ ነው የሚያሳርፈው፣ ሌላው የዚህ ዓለም ነገር አያሳርፍም። ብዙ ሰዎች ብዙ ከጭንቀት የሚገላግሉ ብዙ የሚያሳርፉ መጻሕፍቶችን ጽፈዋል። አስሩ የስኬት መርሆች ብለው ጽፈዋል። የስኬታችን ምስጢር ያለው እግዚአብሔር ጋር ነው፣ ቃሉ ጋ ነው። የእግዚአብሔር ቃል ነው ለህይወታችን መፍቻ ያለው የህይወታችን ትርጉም ያለው እዛ ጋር ነው። ማንም የኔና እናንተን ህልም ሊፈታ አይችልም። ህልማችን በእግዚአብሔር እጅ ነው እኮ ቅልሻችን ያለው በእግዚአብሔር ቃል ነው የሚፈታው። በዛ ነው የምንድነው። በዛ ነው ቃሉ ህይወት ነው። የእግዚአብሔርን ቃል እንደ ማርያም ቁጭ ብሎ መስማት ነው። ማርያም ቁጭ ብላ ስትሰማ ምድረ በዳዋ ይረሰርስ ነበረ። እግዚአብሔር እረኛዬ ነው የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በእረፍት ውሃ ዘንድ ይመራኛል። የእግዚአብሔር የለመለመው ሳር ቃሉ ነው። የእረፍት ውሃው የተባለው ቃሉ ነው። በክርስቲያኖች ልብ የሚፈሰው ኃጢአት ያደረቀውን ምድረ በዳውን ያንን እያለመለመ እረፍት ያጣውን ማንነታችንን እረፍት እየሰጠ በውስጣችን የሚመላለስ በውስጣችን የሚለቀቅ የህይወት ብርሃን፣ የማይጠፋ ብርሃን ጨለማ ቁራጭ እንዳይኖር በውስጣችን ያንን ሁሉ የሚያስወግድ ቃሉ ነው። በቃሉ መሰረትነት እግዚአብሔር ያጽናል። ማርያም ቁጭ ብላ ትማራለች ከጌታ አንደበት የሚወጣው እርፋለች። ድካሟን ረሳች፣ ጭንቀቷን ረሳች፣ ውጣውረዷን ረሳች፣ ህመሟን ረሳች፣ ቁስሏን ረሳች። በእግዚአብሔር ቃል ተሸፈነች፣ በእግዚአብሔር ቃል ተዋጠች። ማንነቷን ረሳች፣ ደስ ብሏት የማይቀሟትን ማርያም የማይቀሟትን የዘላለም እድል ነው የመረጠችው፣ ተብላለች። ማንም የማይቀማት ሌባ ቆፍሮ የማይወስደው ሽፍታ የማይወስደው ወንበዴ የማይነጥቀው ለዘላለም በውስጣችን የሚኖር የእግዚአብሔር ቃል ነው። ማርያም የማይቀሟትን በጎ እድልን መረጠች። ማርታ ግን ባከነች፣ ተመለሰች ወደ ጌታ እንዲያለች። እያችሁ የባከነ ሰው የባከነ ሰው ያላረፈ ሰው እንዴት እንደሚናገር ታውቃላችሁ። በእግዚአብሔር ቃል ያላረፈ ሰማዩንም ያንንም ምድሩንም ቢቧጥጥ የማያርፍ ሰው አለ። ሁሉም ቢነካካ የማያርፍ ሰው አለ። ማረፍ ሁሉ ስለነካካን አይደለም። እውነቴን ነው የምላችሁ። በሀብት ቢሳካላችሁ አታርፉ። ሀብት ቢሳካላችሁ በትዳር ላይሳካላችሁ ይችላል። በትዳር ቢሳካላችሁ ልጅ የሚባል ነገር ይመጣል አሁን በትዳር በቃ ሊሳካሌ ነው ስትሉ፣ እንደገና ሌላ ሀሳብ ይመጣል። ልጅ የተባለ ነገር ልጅ ፈልጋችኋል፣ ግን በልጅስ ምን ያህል ስኬታማ ናችሁ? ምን ያህል ታዛዥ እና ፈሪሃ እግዚአብሔር ያለው እግዚአብሔርን የሚፈራ ትውልድን የሚያከብር ልጅ ነው ያላችሁ? በዛ አሳርፋችኋል ወይ? በብዙ ነገር ለማረፍ ብዙ ጣውረዶች ውስጥ ሰዎች ገብተዋል፣ ግን እረፍት ከዚህ አይደለም። እረፍት ከሰማይ ነው። እመቤታችን። ውሃዋን ባጎደለች ጊዜ ውሻ አጠጥታ ውሃሽን እንግዲህ ኬታ ምጥሽ ትሞ ያለሽ ጉድጓዱም ምሩቅ ነው ብለው ሴቶች በተናገሩ ጊዜ ተሳስታችኋል ውሃን የሚሰጥ ከሰማይ ነው አለች። በረከት ከጉድጓድ ሳይሆን በረከት ከሰማይ ነው፣ ከሰማይ ይወርዳል እንጂ ከምድር አይደለም። ብዙዎች ጉድጓድ ቆፍረዋል፣ ብዙዎች የተለያየ ውስጥ ገብተዋል፣ ግን አላረፉ። ጉድጓዶቻችሁ አልሞሉም እስከዛሬ እግዚአብሔር ብቻ ብቻ ነው ሊያሳርፈን የሚችለው። እሱ ስንደገፍ ብቻ ነው ልናሳርፍ የምንችለው። ሙላት ከላይ ነው። እረፍት ከላይ ነው። እናንተ ወደ እግዚአብሔር ደጅ የመጣችሁ ሁሉ እግዚአብሔር ያሳርፋችሁላችሁ። ማርያም አረፈች፣ ማረታ ግን አላረፈችም። ማረታ አስር ድስት ጥዳ የብታቁላላ ሴት ነች። ብዙዎች ቤታቸው በሚሰሩት ወጣወጥ እግዚአብሔርን ለማስደሰት በቋጠሩት አገልግል፣ እግዚአብሔርን ለማስደሰት ይዘው በመጡት ሻማና ጧፍ፣ እግዚአብሔር በቃ ሁሌ 24 ሰዓት ሻማና ጧፍ ሊሰበስብ እንደው በጣም ምስኪን ድሃ፣ ሁሌ ተቀባይ አድርገው የሚያስቡ ምስኪኖች አሉ። እግዚአብሔር እንደዚህ አይደለም። እግዚአብሔር የሚጠራን ሊቀበለን ሳይሆን ጉለታችንን ሊሞላ ነው። እግዚአብሔር ምሉ በኩለሄ ነው። ሁሉ በእጁ ሁሉ በደጁ ዘቦቱ ኩሉ ኮነ ሁሉ በእርሱ የሆነ አምላካችን ነው። ጉድለት ያለበት አምላክ አይደለም። የሚጠራን እሱ ከኛ ሊቀበል ሳይሆን ጉድለታችንን ሊሞላ ነው። በመስጠት ሊያለማምደን ነው። ይህ ሰጪ እሱ ስለሆነ እውቅና እንድንሰጠው ነው። በመስጠት ውስጥ የሰጠኸኝ አንተ ነህ፣ አንተ ባሰጠኝ ኖሮ እኔ ኬት አገኘው ነበር? ተመስገን፣ ሰጪ አንተነህ ሁሉ በእጅ ሁሉ በደጅ አንተ ነህ ብለን ያንን እውቅና የመስጠት ያህል እንጂ እግዚአብሔር ጉለት ኖሮበት አይደለም፣ እንደዛ እንዳይመስላችሁ። ምስኪኖች አሉ፣ አስር ድስት የጣዱ ሰዎች አሉ። አረ ከዛም በላይ የጣዱ አሉ። አስርም ብጥሉ አትረኩ። እግዚአብሔር ካለበት ግን ትንሿን ያበዛል። እግዚአብሔር በሌለበትም ከምንም አምጥቶ ይመግባል፣ ትንሿንም ያበዛል። እግዚአብሔር አይታማም። ኃይል ብዙ ሲሆን ጠላቶች ዋሹብ ይላል ቅዱስ ዳዊት። ብዙ ጊዜ ሰዎች እግዚአብሔር ላይ ዋሽተዋል፣ አምተውታል። እግዚአብሔር ግን ሁሌም ታማኝ ነው። ባናምነውም የታመነ አምላክ ነው። ሰፈር የማይቀይር ወረት የሌለበት ፊት የማያዞር ድሃውን ድሃነ ብሎ የማይንቅ ባለጸጋውን የማይፈራ ሕመምተኛውን የሚያርቅ ለሁሉ እኩል ለሁሉ ለጋሽ ለሁሉ ሁሉን በሁሉ የሚወድ ሁሉን የሚሰበስብ የሁሉ እረኛ ነው። ክብርና መስጋና ይድረሰው። ማርታ አስር ድስጥ ዳለች፣ አስሩንም ታቁላላለች። ማርያም ግን እውነተኛውን እንጀራውን ሳይሆን የእንጀራውን ንጉስ ይዛለች። ብዙዎች አንዳንድ ጊዜ ከኪችን የመጣውን እንጀራውን ወጡን በደንብ አድርገው አጣጥመው ይበላሉ ግን ኬት እንደመጣ እንኳን ለሰከንድ ማሰብ አይፈልጉም። ወዳጄ እንጀራው ላይ ሳይሆን ጋጋሪው ላይ ተደገፍ፣ አስገኘው ላይ ተደገፍ። የብዙዎቻችን እምነት እንጀራውን ነው። ብዙዎች ቢፈተሹ በእንጀራ ተደግፈው የመጡ ናቸው። እንደ ጥብርያዶስ ሰዎች አምስት እንጀራና ሁለት አሳ አበርክቶ ሲያበላቸው ሊያነግሱት እየፈለጉት ሄዱ ይላል። ከዛ ሲያገኙት እዚህ ነህ እንደ ሲሉት እንጀራ ስለበላችሁ ፈለጋችሁ እንጂ ስለያያችሁ ታምራት፣ ስለዳኑ ህሙማን፣ ስለተፈወሱ ሰው ከኔ ስለወጡ ምልክቶች አይደለም። ለሚጠፋ መበላት አትስሩ። ምን ማለት ነው? እዚህ ድረስ የፈለጋችሁት አሳውንና እንጀራውን እንጂ እኔን አይደለም። በምክንያት ነው ወደዚህ የመጣችሁት። ጥብርያዶስ ላይ አሳና እንጀራ ጠግባችሁ ባትበሉ ኖሮ ዛሬ አትገኙም ነበር። ስለዚህ እየፈለጋችሁ አላችሁ። ተጨማሪ አሳ ነው ተጨማሪ እንጀራ ነው። በቃ የለም የሰው ልጅ ለሚሰጣችሁ ለሱስር እንጂ ለዚህ ለሚጠፋው ለሚሻግተው ለሚያልፈው ምግብ አትስሩ አላቸው። ብዙ ሰዎች ቢፈተሹ እምነታቸው ከዚህ አያልፍም። ብዙ ሰዎች የሚያመሰግኑበትም ነገር ቢኖር ከዚህ ያለፈ ነገር አይደለም። እግዚአብሔር ምን ያህል እንደሚወዳቸው እግዚአብሔር የተሻለ እያዘጋጀላቸው እንደሆነ ስፍራን አዘጋጅላችሁ ዘንድ እሄዳለሁ እኔ ባለሁበት ትኖሩ ዘንድ መጥቼ ወስዳችኋለሁ ያለውን አያስቡም። እግዚአብሔር ለልጆቹ ምርጥ ስፍራ እያዘጋጀ ነው የዘላለም ስፍራ ብርሃኑ መብራቷ ራሷ የሆነላትን ከተማ እያዘጋጀ ነው።